ዝም ብዬ ጠበቅኳቸው። በጣም ብዙ ጊዜ ማለት ዛሬ ስንተኛ ቀን አራተኛው አምስተኛ ቀን ና ፕራንክ የሚሉኝ እየመሰለ ነበረ እስከ ቅርብ ጊዜ ማለት ነው። ስለዚህ ምንድነው የእኔ ሐሳብ እንድታቁልኝ የምፈልገው ጓደኛሞች ልንሆን እንችላለን። ጀስት ፍሬንድሊ ፍሬንድሊ ማለት ነው እንጂ እሷ አንድ ሐሳቤችው ነገር አይሆንም። ያንቺ ስሜትና የኔ ስሜት ባይገናኝ ልትጎጅ ትችያለሽ። በጣም ያልሆነ ነገር ውስጥ ትገቢያለሽ። ገብቶሻል እኮ እሱን እኮ በጊዜ ሂደት ልናስተካክለው እንችላለን አልኩ። አሁን ይሄኛው ትክክለኛ ምክንያት የእውነት ይሄ ከሆነ ደግሞ ማለት ነው፣ በቃ የሚያስጨንቀህ ነገር ካለም አብረን መወጣት እንችላለን። ፍቅርሽ መቶ በኩሌት፣ እኔ አልቻልኩ መጋየር ታክቶኛል ሲያስጨንቅ ትንግላታ ብቻዬን አጋትሞች አጋጥሞች ምታያስቃ። ሰላም እንዴት ናችሁ? ውድ ቤተሰቦች ተመልሼ መጥቻለሁ። እንዴት ናችሁ? ሁሉ ሰላም አለን ይመስገን፣ እኛ ክብሩ ይስፋ። እንዴት ናችሁ? ዛሬም ተመልሰን ስንመጣ የባለፈውን ቪዲዮ አይታችኋል። አፍቃሪ ተገኘልኝ አፍቃሪ ተገኘልህ ተብዬ በባህላዊ መንገዴ ነገር አልቀረም እንዴ! ሶ የተፈጠረውን ነገር አይታችኋል። አፍቃሪ ተገኘለት ብዬ ምንም በማላቀው መንገድ ቪዲዮ ተከፍቶ ይችናት አዋራት ጥላኝ ሄዳ ምናምን ግራ አጋብታኝ ምንም እኔ የማውቀው ነገር የለም እና በጣም ነው ግራ የገባኝ ማለት ነው። እና ልጅቷ ያው ደስ ደስ አላት። ሰው ደግሞ ያው ማፍቀር የተፈጥሯዊ ነገር ነው። እኔም እንትን አይደለም ግን በእንደዚህ አይነት ውያ አይደለም። እኔ የራሴ ነገር ሊኖረኝ ይችላል ብዙ ብዙ ነገር አለ እና ምንም በማላቀው መንገድ ነው። ከጽጌ ጋር ተነጋግረው ይሄን ነገር ያመጡት እና ደግሞ በካሜራ ይሄ ቪዲዮ ላይ እንደ ዩቲዩብ ሶሻል ሚዲያ ላይ የሚለቀቅ ነገር አይደለም ነገሩ ማለት ነው። ምክንያቱም ታስቦበት ነው እንደዚህ አይነት ነገር መሆን ያለበት ብዬ አምናለሁ እንጂ ከመሬት ተነስቶ አንድ ሰው አፈቀርኩ ስላለ ብቻ ና አፍቅረሃለች እና ተቀረጽ ምናምን ተብሎ መሆን አልነበረበትም። እንደኔ ማለት ነው ግን ኢትስ ኦኬ። ያያችሁት እናንተ አይታችኋል። ሶ አንዴ እኔም ወጥቻለው፣ ፖስት ተደርጓል ቪዲዮ በጣም ብዙ ሰው አይቶታል። ብዙ ኮሜንቶችን አንብቤ ያለው። ሶ በቪዲዮ የተከፈተ ነገር ነው። ምላሹን ደግሞ እዛው እንትን ማለት አለብኝ ብዬ ስለመጣሁ ነው በቪዲዮ የመጣሁት። እና የኔ ሀሳብ ምንድን ነው አላቅም መብቷ ነው። ማፍቀር እኔም አፍቅር ያውቃለው። የታወቀ ነው። ለምን አፈቀርሽኝ እንደዚህ መሆን የለበትም ምናምን ብዬ ምንም አይነት አስተያየት አልሰጥም። ያለ ነው፣ ያጋጥማል። ግን እንደዚህ መሆን የለበትም ወይ በውስጥ ተነጋግረን ቢሆን ደስ ይለኝ ነበረ። ያለ ነው። እኔም አፍቅር ያውቃሉ። እንደውም የፍቅር ታሪኬን አጫውታችኋለሁ ወደፊት እና በውስጥ አውርተንበት ቢሆንና ተግባብተን ወደዚህ ወደ ሶሻል ሚዲያ የመጣ ነው ደስ ይለኝ ነበር። እውነት ለመናገር ግን ያያችሁት ቪዲዮ የመጀመሪያ ቀኔ ነው። እውነት ለመናገር እና ግራ ገብቶኛል። በጣም ነው ግራ የገባኝ። አይታችሁኛል። ለእኔ ራሱ ቪዲዮን አይቸዋለሁ። አፍር ያለው ነው ምንኝ ነው ግን ማለት ነው እንደዚህ ሆንኩት እና በመጨረሻም ግን የራሴን ውሳኔ አስተላለፋለሁ ዛሬ ማለት ነው። ልጅቷን ቀጠሪያት፣ አለው አግኝቻት አለው ከዛ በኋላ ማውርቻት አለው ግን እሷ ትንሽ የመድረቅ ባህሪ አለባት። ዝም ብዬ ጠበቅኳቸው በጣም ብዙ ጊዜ ማለት ዛሬ ስንተኛ ቀን አራተኛው አምስተኛ ቀን ና ፕራንክ የሚሉኝ እየመሰለኝ ነበረ እስከ ቅርብ ጊዜ ማለት ነው። የምሬን ነው እና በያቸው በያቸው፣ ምንም ፕራንክ ነው ሊሉኝ አልቻሉም። ማለት እንደዚህ ይቆያል ብዬ አላስብም። ልጅቷንም ያው ደውዬ ላት ነበረ አውርቻት አለው። እና ግን ነገሩ የመረረ ጉዳይ ነው። ስለዚህ ያው ለእሷ ምላሽ መስጠት አለብኝ። ምክንያቱም ወንቅጮን ማወቅ አለባት። እሷም ያው አጉል ተስፋም እንዳይሆን ያለ ነው። በቃ ሆነም ቀረም እውነታውን መቀበል ስላለባት ነው። እኔም እውነታውን ተቀብዬ ነው ያለሁት እና እንደዚህ ነገር መሆን የለበትም ነበረ ጽጌ። እውነት ለመናገር ምን እንዳሰብች አላቅም። እንደዚህ ነገር ሶሻል ሚዲያ ላይ ወጣም፣ የግል ጉዳይ። ስለዚህ ዛሬ ጠርቻታለው። ልጅቷን ኤደሊ ትባላለች በነገራችን ላይ እና ያለውን ነገር እናዋራታለን። አብረን ነው ይላታለው፣ የመጣሽ ነው ስለዚህ። ምንድነው የእኔ ሀሳብ እንድታቁልኝ የምፈልገው ጓደኛሞች ልንሆን እንችላለን ጀስት ፍሬንድሊ ማለት ነው እንጂ እሷ እንዳሰበችው ነገር አይሆንም ምክንያቱም ያው ብዙ ማታውቀው ነገር አላት እሷ እሷ የምታየው ያው አፈቀርኩ ነው የምትለው ያፈቀረ ሰው ደግሞ ፊት ለፊት ነው የሚያየው የግል ነገርም ሊኖር ይችላል በጣም ብዙ ብዙ ነገርም ሊኖር ይችላል እና እሷ እያየች ያለችው ግን የራሷን ስሜት ብቻ ነው እያንጸባረቀች ያለችው። እንደዚህ ነገር መጀመሪያ መሆን የለበትም ነበረ እና እውነታውን አብረን የምናይ ይሆናል። ነግራታለው ራሷ እንድታረጋጋ አገዛታለው። በሌላው በሌላው መንገድ እኔ ያለሁላት ምንም ችግር የለውም። ምክንያቱም ጀስት ችግር የለውም። በቃ እንደ ጓደኛ አብረን መሆን ይችላል፣ እንደ ማንኛውም ጓደኛ ማለት ነው እንጂ እሷ ባሰበችው መንገድ መቀጠል ለኔ ይከብደኛል። እስቲ የሚሆነውን ነገር አብረን እናያለን። እና አስቡት እስቲ ጋይስን፣ እንደዚህ ማለት የማታቁትን ሰው ለመጀመሪያ ጊዜ የምታቁትን ሰው እናንተ ምንደ የምትፈልጉት፣ አንድ ሰው ሲያፈቅር የራሱ መስፈርት ይኖረዋል። እና የማታቁት ሰው መጥቶ አፈቀርኳችሁ ምናምን ብሎ በዚህ ደረጃ ቢወጣ ምን ታደርጋላችሁ? ገብቷችኋል? በጣም ይሄ እኔ እንጃ ማለት እኔ አሁን ለምሳሌ አንድ ሰው አፈቀድኩ ምናምን ብል በራሴ መንገድ ወይ ማረገው ነገር ምናምን ሊኖር ይችላል። በዚህ ልክ ግን እዚህ ጋር መጥቶ ሶሻል ሚዲያ ላይ ማሳየቱ እኔ ሱኮ ነው የገበደኝ ጋይስ። ምን ልበል፣ ግራ ገባኝ። ማለት የሆነ ነገር እንዳልል እኔ ብቻ አይደለም ማየው በጣም ብዙ ነገርም አንቺ ፍቅርሽ መቶ በኩሌት እኔ አልቻልኩም። መጋ የተክቶኛል ሲያስጨንቅ አለው አለው አለው። አዎ ቪዲዮ እየሰራው ነው የጠራሁሽ። እስቲ ሰላም በያቸው የኔ ቤተሰቦች፣ ሰላም የባስ ቤተሰቦች፣ እንዴት ናችሁ? አለን አለን። እንዴት ነው ድካም በጣም ተሳትፎ እና ትንሽ ትንሽ ትንሽ ቆይተሻል። ደግሞ የታወቀ ነው። እና ኤዱ እንዴት ነሽ? ሁሉ ሰላም ሰላም በያቸው ቤተሰቦች እንዴት ናቸው? ቤተሰቦች ሰላም እያለቻችሁ ነው። ታወቀ። አረ ይቅርታ። እኔ ነው ይቅርታ መጠየቅ ያለብሽ እነሱማ እሺ እና ሁሉ ሰላም አለልክ? አለን አለን ይመስገን። ሄዱዬ፣ በጣም ጓጉቼ ስከምፍ ነው የመጡት። እውነት የጠራሁሽ ኦኬ ዛሬ ምክንያት ምን መሰለሽ፣ ያው ጥሩ ዜና እጠብቃለሁ። አዎ አዎ፣ ምንድነው በጣም ሳስብበት ነበር ያደርኩት። እሺ እ ባለፈው እስኪ ነገ እንዴት ቸኩዬ እንደነበር ጣም ኤዱ፣ ምን መሰለሽ፣ የተደረገውን ነገር አይታችሁታል። አይታችሁታል ማለት እናንተ ናችሁ፣ አንቺና ጽጌ ናችሁ ሞር ሁሉን ነገር የምታውቁት ከኔ የተሻለ ማለት ነው። ምክንያቱም እዛ ጋር ስመጣ እኔ አዲስ ነኝ፣ ግራ ገብቶኝ ነው የመጣሁት። ምን እንደተፈጠረም አልገባኝም እስቲል እስከ ቅርብ ጊዜ ድረስ ፕራንክ ነው ወይ ደግሞ የሆነ ነገር ነው እስከምትሉኝ በጣም እየጠበቅኩ ነበረ። ግራ ገብቶ የነበረ እውነቴን ነው እምልሽ። ምክንያቱም አንድ ሰው ጠርተሽ ና እዚህ ጋ አውራት ተዋወቃት ምናምን ስትሌ፣ ጽጌ በጣም ነው ግራ ይገባኝ። እኔም እኮ ያንን መረዳት አቅቶ ሳይሆን አንተን ላገኝበት የቻልኩበት መንገድ ያ ብቻ ስለሆነ ነው በጊዜ ሊያስደነግጥህ እንደሚችል አይ ነው ግን ቢሆንም፣ ግን ግንላሽ ደግሞ ስጠብቀው ነበር። ቢሆንም ቪዲዮ ተከፍቶ በዚህ ልክ ምናምን እኔ ደግሞ ይሆናል ማለት ይሄ እኮ ባህላዊ ነገር ነው፣ ገብቶሻል? እኔና አንቺ ማውራት ምናምን እንችል ነበር። ምክንያቱም ደግሞ የራሴም የግል ሕይወት ሊኖር ይችላል ብዙ ብዙ ነገር አለ እዚህ ጋር እንደዚህ። ምክንያቱም አንቺ በቪዲዮ ስለጀመርሽውን አሁን እዚህ ጋር በቪዲዮ እየተናገርኩ ያለሁት እና እኔና አንቺ ያው ጓደኛሞች ነን፣ አሁን አሪፍ ነን አይደለ? ሰሞኑን እያወራን ነው ምናምን ደስ ይላል አይደለበኩት በላይ ነው። እና እንዳየሹው ነው ኤዱ ሰሞኑን በደንብ አውርቼ አውቅሻለሁ። ዛሬም ጠርቼሽ የጠራሁሽ ምክንያት ባለፈው ስላወራ ነው እና ምንድነው ኤድዬ፣ አይ እኔና አንቺ ጓደኛሞች ነን አሁንም ነን ወደፊትም እንሆናለን። ምንም ችግር የለውም። ግን አንቺ በምትይው መንገድ ሳይሆን ጀስት እንደ ጓደኛ አብረን ማለት እንችላለን እንጂ አላቅም ማለት ግራ ገብቶኛል ማለት ስላልተቀራረብ ተቀራረብ ያው ስልህ በተቀ አሁን እኮ እረድሀለሁ ባንተ ቦታ ሆኜ እዚህ ጸባይን በደንብ አታውቀው ምናምን ነገር ምናምን እረድሀለሁ። በዛ መንገድ ግን ደግሞ የሚቀየር ነገር እንደሆነ 100% እርግጠኛ ነኝ። ማለት አላቅም አደለም። አረ በእውነት እንደዚህ ነገር ላይ አልቀልድም። አንቺ እኮ ምን እያለች እንደሆነ ሰምቻለሁ፣ ገብቶኛል እኮ ምክንያቱም አይ ነው እኔ ይገባኛል። እንዴ ነው እኮ አፍቅሬ አውቃለሁ። ብዙ ታሪክ እኮ አለ። ግን እኔና አንቺ አንቺ በምታስቢው መንገድ እንሆናለን ብዬ የሚል ተስፋ እኔ የለኝ እኔ ጋር እኮ አሁን ላይኖርህ ይችላል፣ ግን ቀስ ብሎ መቀየር የሚችል ነገር ነው። አይ ኤዲ እኔ እንጃ አላውቅም። እንደዚህ ስልሽ አይባልም አውቃለሁ፣ ምክንያቱም አንድ አፈቀርኩ ለሚል ሰው እንደዚህ አይነት ምላሽ መሆን የለበትም ነበር። ግን ኤዲ እኮ አሁን እኮ ምንም እያልኩ ሳይሆን ያው ሳንራረቅ ነገሮች እንደሚቀየሩ እርግጠኛ ስለሆንኩ ቢያንስ ትንሽ ነው ያለውን ነገር ይልኩኝ ማለት አልገባኝም። ስለ ሊቀየር የሚችል ነገር እንዳለ እርግጠኛ ነኝ። ወይስ ደግሞ ከኔ ያልተመቸ ነገር ካለ ንገረኝ። እኔ እንደዚህ እያልኩኝ አይደለም። ሄድ እንዲ እኔ ምንም የወጣረ እንደዚህ ነገር አልወጣኝም እኮ እኔ ከአንቺ መሀል ወደው ነገር ምናምን ቆንጆ ነሽ፣ ደስ ያለሽ፣ ደስ ያለሽ። እውነት ለመናገር ግን አንቺ ያልሽው እኔ ግራ ገባኝ፣ በእናትሽ በቃ አሁን እናንተ አሁን እንደዚህ አይነት ነገር እኔ ላይ እየጠላኸው ነገር ከሌለ ወይም ደግሞ ህይወት ውስጡ ሌላ ሰው አለ ችግር የለሁም፣ ለኔ ግልጽ መልስልኝ። አንድን ሰው እኮ ስትወድ ያው ሁሉንም ነገር ተቀብለህ ነው አይደል? ምንም ነገር ሊመጣ እንደሚችል አስቤበት ነው ይሄንን ነገር እያደረኩ ያለሁት። ህይወት ውስጥ ሌላ ሰው ካለ ንገረኝ። ህይወት ውስጥ ሌላ ሰው ከሌለ ከኔ ላይ የጠላሆ ነገር ከሌለ ያዳር ሊቀየር የሚችል ነገር ሊኖር ይችላል ንገረኛ። እኔ ህይወት ላይ እንዳልሽው ኑሮ ሳይሆን እኔ አሁን የራሴ ማለት አንድ ሰው ሁሉም የራሱ ስትራቴጂ ይኖሯል አይደለ? ምክንያቱም በዚህ ጊዜ ምናምን ምናምን ብሎ የከፋፈለው ነገር አለ እንደኔ ማምነው ማለት ነው። እና አሁን አንቺ ላልሽው ነገር እኔ ዝግጁ አይደለሁም። ብዙ የማስበው ነገር አለ። እነሱ ሲሳኩ ስቴፕ ባይ ስቴፕ ነገሮች ይመጣሉ። የኔ አስተሳሰብ ማለት ነው እና አንቺን ደግሞ አንቺን ደግሞ አሁን እዚህ ጋር ተቀብዬ የአንቺ ስሜት እና የኔ ስሜት ባይገናኝ ልትጎጅ ትችያለሽ። በጣም ያልሆነ ነገር ውስጥ ትገቢያለሽ። ገብቻል እኮ እሱን እኮ በጊዜ ሂደት ልናስተካክለው እንችላለን አልኩ። አሁን ይሄኛው ትክክለኛ ምክንያት የእውነት ይሄ ከሆነ ደግሞ ማለት ነው፣ በቃ የሚያስጨንቀህ ነገር ካለም አብረን መወጣት እንችላለን። እንደገና ደግሞ እኔ ይሄ ብቻ ከሆነ ምክንያት የምር ደግሞ ተስፋ አልቆርጥ፣ እንጠብቃለሁ። እንቀየለለ ካለ አሁንም እንጠብቃለሁ። አስቀምጪ ማለት ከሌለ እኔ ላይ የጠላኸው ነገር ከሌለ እኔ ተስፋ እንድቆርጥ የሚያደርገኝ ነገር የለም። ገባ? እስከመቼ እንደዚህ ሊሆን ይችላል ነገር ነው። ኤዱ እስከ መቼ እንደዚህ ሊሆን ይችላል? ገብቶሻል? አይታወቅም። ሁሉም ደግሞ በጣም በመሀል ደግሞ ብዙ የሚፈጠሩ ነገሮች ሊኖሩ ይችላሉ። ፍቅር ፍቅር ይዘህ አያውቅም ማለት፣ ይህንን እንዴት መረዳት ያቅታል? እኔ እኮ አሁን ግዴታ አብረን ሆን ሳይሆን አንተን ተረድቼ ነገ ከነገ ወዲያ የሚቀየር ነገር ሊኖር ስለሚችል ደስታ እንራራቀ እኔ እኮ ነው እያልኩ ያለሁት እኮ አንራራቀም እኮ ጓደኛ እኮ እንሆናለን፣ አልኩሽ፣ ግን ገብቶሻል። እኔ በብዙ ማሰባቸው ነገሮች አሉ በራሴ መንገድ። በዛ መሀል ደግሞ በጣም ብዙ ነገሮች ቢፈጠሩ፣ በመሀል ደግሞ አንቺ ልትጎጂ ትችያለሽ። የዚህን የዚህን ኃላፊነት ደግሞ ኖ ለምን ሪስክ ትወስድ ያለሽ አይታወቅም፣ የሚሆነው ነገር ይሄን ኃላፊነት መውሰድ ደግሞ አልፈልግም ምንም። ያኔ ተጨነቀ ችግር የለውም ግራት ይሄንን ሁሉ ምን ነገር አስቤ እኮ ነው ቢሆን እኮ አስባለሁ ነው ይሄን ነገር እያልኩ ያለሁት። እኔ ኃላፊነት መውሰድ አልወድም ማለት አንተ ለምን የሰው እድሜ ይሄ መብላት እንዳይሆንብኝ። ገብቶሻል? ይሄ ነገር አይታወቅም እኮ አሁን የራሴ መንገድ አለኝ ስልሽ፣ በመሃል ሌላ ነገር ቢፈጠር ደግሞ አንቺ ነሽ የምትጎጁ መሃል ላይ አንቺ እኔ ደግሞ እንደዚህ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ሌላ ምንም ምክንያት የለኝም። በቃ አሰማኝ ምክንያት እንደዚህ ብለኸኝ ከውስጤ በደንብ ከልቤ ልጨክናት። አሰማኝ ምክንያት ትክክለኛ ነገር እየዋሻኸኝ ከሆነ አለቀ። እኔ ምንም የዋሻሁሽ ነገር የለም። ምንም እኮ የዋሻሁሽ ነገር የለም። አይተሽዋል። በቃ የተፈጠረው ነገር አንቺ ነሽ ምንም እኮ ቅንብር የለውም በቃ ተከፍቶ ነው ሁለት ቀናችን ነው ገና ከተዋወቀን በዚህ ልክ እኔ አንቺን መጉዳት አልፈልግም እብትሽ ነው የምታፈቅሪኝ ያለሽ እኔ ማፍቀር ያቃለው እኮ ተዋወቅን እኮ ነው ሁለት ቀን እኔ እኮ በጣም ለረጅም ጊዜ በምን ታውቂኛለሽ በፎቶ ወይ በቪዲዮ ነው የምታውቂኝ አንድ ቀን እኮ አይተሽ ተወደሽ አይ ነው አይ በምን ወደሽ ሳይሆን አቃ አለው ስትኝ እኔ ውስጤ ነው። እሱ እረፍት ውስጥ አንግባና ቢያንስ በዚህ ነገር ብቻ ተስማማ። በምን አይደለም የመጣሁት የምልህ በጣም ራሴን ውስጤን እንትን እየተሰማኝ ነገር ኮንትሮል ለማድረግ እየሞከርኩኝ ነው። እሺ በስመ አብ ግራ ገባኝ። ምን ላድርግ ምን ላድርግ? ማሰልቸት አልፈልግም። አልሰለቸሁሽም እኮ አልሰለቸሁሽም እኮ ኤዲ፣ አሁን አንቺ በኔ ቦታ ብትሆኚ ማለት አይ ቆይ ልጠይቅሽ፣ ቆይ ጥያቄ ልጠይቅሽ አንዴ ይኸውልሽ አሁን ለምሳሌ አንቺ በእኔ ቦታ ሆይቶኝ ሁሉም ነገር ገለባ ብጪውና በኔ ቦታ ብትሆኚ አንድ ሰው ና ተብሎ ወድሃለው ብሎ ካሜራ ተደቅኖ ምንም ግግራ ገብቶኛል እኮ ነኝ። ያንን ቪዲዮ ሳይወቁ በጣም ነው ማለት ሼም ያዜ፣ ለራሴ ነው ምልሽ። እኔ እንጃም እንደተፈጠረ ባላቅም፣ ህዝቡም እንዳለ ባላቅም፣ ኮሜንቶችን አንብቤ ያለው ብዙ ብዙ ነገር ተብሏል። ግን አንቺ በእኔ ቦታ ብትሆኚ ምን ታረጊ ነበረ? እሺ፣ እኔ አሁን እንደሱ አድርጌ ማሰብ አልችልም፣ ምክንያቱም ሌላ ውስጤ በጣም ውስጤ እየተጨነቀ ነው እና እንደዛ ያ እንደዛ ማድረጋችን ጥፋት ከሆነ በጣም ይቅርታ፣ ግን ደግሞ አሁንም ሌላ ምንም የምነግርህ ነገር የለም። ሌላ የምነግርህ አዲስ ነገር፣ የምቀይረው ነገር የለም። እጠብቀሃለሁ በቃ ስለ እጠብቀሃለሁ በቃ በአይኔ የሆነ ተስፋ የሚያስቆርጠኝ ነገር እስካላየሁ ድረስ ጠብቃለሁ፣ እና በቃ ካስቀየሙ ባለፈው ቪዲዮ ደግሞ ካስቀየምኩ በጣም ይቅርታል። አይደለም እኔ አንቺ እንትን ለማለት ፈልጌ ሳይሆን ይጠብቃሉ ምናምን የምትይውም ነገር ልክ አይደለም፣ በቃ ስነግርሽ ማለት ነው። በቃ ኤዲ እስከ መቼም ልጠብቅኝ አትችም። በመሀል ብዙ ነገሮች ሊፈጠሩ ይችላሉ። እኔ አንተ ስላልከኝ ለመጠበቅ አልችልም። አንተ ስላልከኝ እኮ አይደለም። ለማንኛውም አትጨናነቅ በቃ እኔ ይሄንን አይደለም አስቤ መጣሁት እና አሁንም የምቀይረው ሌላ ምንም አይነት ሀሳብ የለኝም። በካሜራ ፊት እናገራለሁ፣ አሁንም ቢሆን እጠብቃለሁ። አንተ ስላልከኝ እኔ ጋር የሚቀየር ነገር የለም እና ትንሽ አሁን ውስጤ በጣም ተበጥብጧል። ትነግረኛለህ ብዬ ጠብቄ የመጣሁት እና እዚህ ያገኘሁት ነገር አንድ አይደለም እና ሌላ ቀን እንገናኛለን ብሎ፣ ብወዳ ያለምንም ቅሬታ ልቤን በሰጠ ምን እንደሆነ አላውቅም። ዛሬ አልቻልኩም፣ እኔ አልቻልኩም። ሞክሬ ሞክሬ ከሆንሽልኛ እሮብም አልቻልኩም። ሞክሬ አልቻልኩም፣ እኔ አልቻልኩም። እስኪ ምን ሆኜ ነው እያቃተኝ? ግራ ገባኝ እኮ ምንድን ነው ይህ? ኧረ በስመ አብ! አንድም ቀን እንደዚህ ነገር ይፈጠራል ብዬ አላስብም ነበረ። የማንም ሰው ሕይወት መጉዳት፣ አልፈልግም። ምክንያቱም ማቋቋለው በራሴ ማቋቋለው በሰው ማቋቋለው በጣም ከባድ ነገር ነው። እኔም እህት አለኝ። እኔ የሚያሳልፍኩት ነገር ነው። በቃ አላቅም ምን እየሆነ እንዳለ በጣም ተረብሻለሁ። እና ደግሞ ልጅቷ በጣም ምስኪን ናት። መጉዳት አልፈልግም በተአምር። በተአምር በተአምር ማለት ማን፣ የሰው እንባ ደግሞ ጥሩ አይደለም። እና በቃ ጋይስ ለደብሮኛል፣ ግራ ገብቶኛል። ምን ውስጥ እንደገባው አላውቅም። በእንደዚህ አይነት ነገር እመጣለሁ እያስብ አላውቅም ነው እና አላቅም። በቃ ግራ ገብቶኛል። በቃ በምን እንጃ። በቃ ግራ ገብቶኛል ጋይስ፣ ደህና ሁኑ። ኔክስት ምን እንደሚፈጠር አላቅም። ጊዜ ነው የሚያውቀው እና ያለን እስኪ አብረን